ሃይሚ ብሩኬ ስልኩን ሲዘጋ ስልክ አላነሳላት ሲል ቡታጅራ ሄደች፣ ወደ ቤተሰቦቿ ተመለሰች። ከዛ በፊት እንግዲህ አንድ ቪዲዮ ሰርታ ነበረ አንተ ከዘጋኸኝ፣ ካላወራኸኝ አንተ ነህ ያለኸኝ፣ ስለዚህ አንተ ደግሞ ከዘጋኸኝ ወደ ቡታጅራ መሄድ እፈልጋለሁ ብላ እንግዲህ ያኔ ሁላችሁም አይታችኋል። ቦርሳዋን አውጥታ መንገዷን ጀምራ ነበረ። ከዛ በኋላ አስቀርቷት ነበር። እንግዲህ ትናንት የተፈጠረው ነገር ትንሽ ከበድ ያለ ቢሆንም እንግዲህ ብሩኬን ለማስረዳት እየሞከረች ነበር። የቪዲዮ መጨረሻ ላይ እየተጨቃጨቁ ነበረ ያለቀው ማለት ነው። እና ሀይሚ ቡታጅራ ሄደች፣ ብሩኬ ስልኩን ዘጋ፣ አያናግራትም፣ ሊረዳት አልፈለግም እየተባለ ነው። ብቻ ብዙ ሰው ግምታቸውን እየሰጣችሁ ነው፣ እየደወላችሁም አላችሁ። ዝም ብሎ በግምትም ብዙ ሰው አስተያየቱን እየሰጠ ነው። እንግዲህ እሷ ማታ ከማንም ምንም ማጠብቅ ቆንጆ ነገር መምጫው ከፈጣሪ ብቻ ነው። ይሄ ማለት እንግዲህ ሰውን መቼም ቢሆን አልደገፍም፣ ሰው መቼ እንደሚጥለኝ አላቅም። ስለዚህ በራሴ መቆም የሚችል ሴት ነኝ፣ አልሰበርም ይላል እንግዲህ። ከሚዬ ብታጅራ ሄዳ ነው ወይስ የት ሄዳ ነው? ምን ተፈጥሮ ነው? ትናንት የቀሩት ተረጋጉ። ለማንኛውም ስለ ቪዲዮ አሳብ አስተያየት እንሰጣለን ማለት ነው። ሲቀጥል ደግሞ እነሩታ ዱባይ ኦ፣ ማይ ጋድ ይሄ በጣም አሪፍ ነገር ነው። ዱባይ ገቡ። ጽጌና ማርክ ምን ጀመሩ? ትናንት እንግዲህ ዳኒ ሰርጉ ላይ የሆነ ነገር መፍጠር የፈለገ ይመስላለኝ። ሰርጉ ሊበጠብጠው ነው እያላችሁ ነው ብዙዎቻችሁ። እና ዳኒ እንግዲህ ቀለበት ላስር ነው ሲል ጽጌ ይህን ሰርግ እንዳትወጣብጥ የሆነ ነገር እንዳትፈጥር እያለች ነበር ጽጌ። ምን ሊፈጥር አስቦ ወይሆን ይሄ? ተንከሲስ በሰላም አይመስለኝም። ተከትሏቸው ይሄደ ብዙዎቻችሁ ዱባይ ስለገቡ እንግዲህ እየዘለላችሁ ነው አሉ። ፎቁ ሊሰበር ትንሽ ነው የቀረው አሉ። እነሱም እንግዲህ ዱባይ መግባታቸው ብርቅ መስሏቸው፣ ገነትን እየጎበኙ ያሉ መስሏቸው እንግዲህ ፍንጥስጥስጥስ እያለ ነው። በአፍ በቂጣቸው እየሳቁ ነው። እኛም እኮ ዱባይ ነው ያለን። ምኑ ናችሁ ነው? ገነትን እኮ እየጎበኛችሁ አይደለም። ይሄ እኮ ብልጭልጫ ነገር ነው፣ የሚረግፍ ነገር ነው። በጣም ተንጠራራችሁ፣ ተንቦጠረራችሁ። ከነሱ ከመጡ ሰዎች ጀምሮ እስከ ደጋፊ ፊት ተብዬዎቹ ማለት ነው። እንዲሁ ዱባይን እንደሌላ ዓለም በቃ ምን ልበላችሁ የሆነ ነገር አድርጋችሁ ነው የሳላችሁት እና ብርቅ ያደረጋችሁት። ምን ነው በእነሱ ነው፣ እንዴት ተጀምረው። ሁሉም ሰው እኮ ለመዝናናት ይመጣል። በጣም ተንበጠራረቃችሁ። ቅናት የሚላይ ጠፋም ዜጋ እሰየው፣ እንኳንም ምን አገባችሁ። እና የኔ ውዶች እኔ ማሮች እኔ ፍቅሮች፣ እንዴት ናችሁልኝ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ጋሉ ሰላም፣ ሁሉ ነገር አሸወና ነው። እንግዲህ ትናንት የሰራሁት ቪዲዮ ብዙዎቻችሁ አንቺ ቀባጣሪ ዝም ብለሽ አትቀባጥሪ ብላችሁኝ ነበረ እንግዲህ የሃይሚ ደጋፊዎችም እኔን ከመሳደብ ወደ ኋላ ማለት አልቻሉም። ገባችሁ አይደለም? እኔም ደግሞ ሀሳብ አስተያየቴን መስጠቴን አልተው። አዎ እየሰደቡኝ ነው። አንቺ ቀባጣሪ፣ ሁልጊዜ መቀባጠር፣ ሁሌ ፎቶ ማቀናበር አይሰለች? እስኪ እናንተ ጎበስ ከሆናችሁ አቀናብራችሁ መስራት ነው። ከዛ ውጭ ደግሞ የማትፈልጉትን ሰው የሚያናድዳችሁን ሰው እያያችሁ ሁሌ ጨጓራ በሽተኛ መሆን አለባችሁ። ኔም አሁን አሁንማ በቃ ሁሉም ሰው በነሮታ ስሰራ የሮታ በጎች ተቃጥለው ሞቱ፣ ነደዱ። በነሀይሚ ስሰራ የሀይሚያ ሉልኝ ደግሞ እንግዲህ ለእናንተ ምን ማምጣት አለብኝ መሰላችሁ? እርጎ ነገር ይዤ እመጣለሁ። ሁሌ ቪዲዮ ስሰራ እርጎ አመጣላችኋለሁ። ስለዚህ እሱን እየጠጣችሁ ቀስቀስ ዝበሉ። እኔ ደግሞ ያየሁትን ነገር ወደ ኋላማ ከመናገር ወደ ኋላም የተሰማኝን ነገር በራሴ ቻናል እንደፈለገኝ የመናገር መብት አለኝ። ብቻ የሰው ስም አላጠፋ ገባቸው አልሳለ መጥፎ ነገር አልናገር። ስለዚህ የፈለገኝን ነገር የመናገር መብት አለኝ አራት ነጥብ። ተግባባና፣ ስለዚህ እንደፈለገኝ የመናገር መብት ስላለኝ እናንተ እንደዚህ አትበይ፣ አትቀባጥሪ፣ አትናገሪኝ አበ አ እሱ ያላለችውን እናንተ ምን ቤት ናችሁ? እናላችሁ ወደ ሀሳቤ ስመለስላችሁ ሀይሚዬና ቡራትናን ለምን ቀሩ ወይ በነገራችን ላይ ዛሬ በቃ ኦ ማይ ጋድ፣ ድምጼ ለስለስ አርጌ ብታዩ ማወራችሁ ቀስ እየተቀለበለብኩ አይደለም። ምክንያቱም አይ ማዳም አይ አይ አይ ምሽክላ። ለማንኛውም ቀስ ብዬ ነው እያወራኋቸው ያለሁት። እና ሀይሚና ምንና ብሩኬ እንግዲህ ትናንትና ቀሩ። እየጠበቅናቸው ነበረ፣ ግን ቀሩ። እና ይሄን አስመልክቶ አንዳንድ ሰዎች ደወልን ደውለን ነበረ። ከባድ ነገር ተፈጠረ ከባድ ነገር ሁሌ ከባድ ነገር ተፈጠረ አይሰለቻችሁም እንዴ ጋይስ አይሰለቻችሁም ወይ ሁሌ ከባድ ነገር ሁሌ ከባድ ነገር መቼ ነው ቀላል ነገር የሚፈጠረው እስኪ ነገሩ እና እንግዲህ ሀይሚ ቤተሰቦቿ ጋር ሄደች ብሩኬ ስልኩን ዘጋ አረረ ውሸት ሸ ብለሻ ቅድም ለመግቢያ የሰሩት ውሸት ውሸት ውሸት ነጭ ውሸት አልሄደችም እናንተ ሸግር ነው ያለችው እንዴ ምን ሆናችሁ ነው እንደዚህ ትኩስ በትኩስማ አያይዘው አትሄድም የእውነት ቢሆን እንኳን ነገሮችን ሳታስተካክል ብድግ ብላ አትሄድም ብትሄድም ቪዲዮ ትሰራልናለች ብሩኬ ስልክ ዘጋ ለጊዜው ሊዘጋ ይችላል ግን ደግሞ በግዱ ነው የሚከፍተው ወዶ ነው ተገዶ ስለዚህ አልሄደችም ሲጀመር እሷ እዚህ አለች ሲጀመር ነገሩ የእውነት አይደለም እንትን እየሰራች ነው ልክ እንደ በፊቱ ስራዋን እየሰራች ነው እሷ ሁሌ እንደዚህ ነው የምትሰራው። ይህ ነገር ግን የሆነ ቀን እስከ መጨረሻው ብሩኬን እንደሚያሳጣስ እርግጠኛ ነኝ። እስከ መጨረሻው ጨክኖ ከሄደ በቃ፣ ከላስ ከዛ በኋላ አይመለስም። ማርክና ሄለን ማለት ነው፣ እየተጣሉ በትንሽ ነገር ነው። ለምን አትደውይም፣ ለምን አትደውልም በሚል ነገር ተጣሉ። ከዛ በኋላ እንደምታዩት እስከ መጨረሻው ተለያዩ። ስለዚህ የነገር ሀይሚ እስከ መጨረሻው ብሩኬ ሊያሳጣት ይችላል። ከዛ ውጭ ግን የሰሩት ነገር ምንም ሪል የሆነ ነገር አይደለም። ብዙዎቻችሁ እውነት መስሏችሁ ችግር ተፈጥሯል። ሲቀጥል ደግሞ አንዴ እንትና ካኮረፈ ስልክ ስለማያነሳ የሆነ ሰው ደግሞ እሱም ሲጠረው ሲጠራው ካልመጣ ሀሰንና ማሂድ ለብቻቸው እየሰሩ ስለሆነ፣ ስለዚህ አለመቻቸው ብሎ ሊሆን ይችላል እረፍት መውሰድ ከፈለጉት፣ እንዲ ሰው ማረፍ አይችልም እንዲ ካረፉ እረፍት መውሰድ ፈልገው ከቀሩ፣ ችግር ተፈጠረ፣ የሆነ ችግር ተፈጥሯል። ስልክ ደውለን ነበረ። ኦ ላላ ችግር ነው እኮ እናንተ። ስልክ ደውለን ነበረ፣ የሆነ ችግር ተፈጥሯል አሉ። ኦ ማይ ጋድ ኦ ማይ ጋድ ሳይቃጠል በቅጠል በነገራችን ላይ ጻፍ ሲጀመር ማለት ነው። የእውነት የእውነት ከሰው ጋር ስትጣሉ ራሱ ሶሻል ሚዲያ ላይ አታምጡ። ምክንያቱም ሰው ያቀጣጥላል፣ ያያይዛል። አሁን እነዚህ ልዩና ማንም የሚባሉ ሰዎች ዝም ብለው ከመሬት ተነስተው ተለያዩ ብለው ቅድድ አረገው ህዝቤ። ከዛ በኋላ በተቀደደው እየገቡ ትልልቅ ዩቲበሮች እነ ሊያሸው እነ የኔ ማኝ ረበስማ፣ ጅብ በቀደደው ነው፣ ውሻ በቀደደው ጅብ ይገባል። ሁሉም ሰው እየገባ ተለያይተዋል ተለ እኔ እነዚህ ልጆች ሲጀመር ተለያይተናል ብለው አልተናገሩም፣ ግን ገና ይሆናል። የሆነ ቪዲዮ ፖስት አረገች፣ ለምን ቆዘመች፣ ለምን አዘነች፣ ለምን ተከዘች፣ በቃ ስለተለያዩ ነው እንደዚህ የምትሆነው። ኦ ማይ ጋድ! እና ህዝቤ መላምት ከመስጠት ወደኋላ ስለማይል እነሱንም እንግዲህ ያው ሁሉንም ነገር እዚህ ጋር ቢያመጡት ሰው የበለጠ ሊያጣላቸው ይችላል። ስለዚህ ሁሉን ነገር አያመጡም። ሲቀጥል ደግሞ ማረፍ ይፈልጋሉ። ሁሌ ቪዲዮ፣ ሁሌ ኤዲያ ክሬት ማድረግ ከባድ እኮ ነው። ለዚህ እኮ ነው ከባድ ፍራንክ የሚሰሩት። ረዥም ቪዲዮ ለመስራት ከባድ ፍራንክ። ደግሞ አሁን ሀይሚ ፍራንክ አትስሪ ማለት አይደለም። ስትሰሩ ተመካከሩ። ብዙ ሰዎች እኮ የሚሰሩ ማለት ነው። ተመካክረው ነው። ፈኪን አታስታውሷትም? ፈኪና ሀሙ ተመካክረው ስጦታ ይሰጣጣሉ፣ ቪዲዮ ይሰራሉ። ከዛ መጨረሻ ላይ ግን ሲጣሉ እውነቱን አወጣችሁ እንጂ እና ወይም ደግሞ ተመካክራችሁ ይሰሩ። የምር እንዳትጣሉ ከፈለጋችሁ ቀድማችሁ ትነጋገሩና ከዛ በኋላ ቪዲዮ መስራት መጀመር አለባችሁ። የሆኑት እንደ አክተር ሀይሚ ጎበዝ ናት፣ አክት ማድረግ ትችልበታለች። እና ዞሮ ዞሮ ፍራንክ ነው ነገር፣ እየው ይመጣሉ ዛሬ ብዬ አስባለው። ከዛ ውጭ ግን ተሳዳቢዎች ደግሞ መልካም የስድብ ቀን ይሁንላችሁ ልላችሁ እፈልጋለሁ። ደግሞ ዝም ብላችሁ ያልሆነ ነገር የምታወሩ ሰዎች ካላችሁ ደግሞ ፈጣሪ ልቦና ይስጣችሁ፣ እኔንም ጨምሮ ልቦና ይስጠኝ። ካስከፋችሁ ይቅርታ ልላችሁ እፈልጋለሁ። ከዛ ውጭ ደግሞ ዝም ብላችሁ ሰው ቤት መታችሁ መሳደብ የምትፈልጉ ሰዎች አላችሁ። በተለይ ሴቶች ፈጣሪ ትዕግስቱን ስጠኝ። ምንድን ነው የኔ ያክል የስድብ ናዳ! ኦ ማይ ጋድ! ጎረቤታቸው ያድርገኝ ፈጣሪ። ለማንኛውም የመቻቸው የወዶሽ በጣም እንደምወዳችሁ ታውቃላችሁ። ባይ ባይ